በስራ የከበረ ማንነት ይገነባል። ተስፋን ይዞ በስራ መታተር የአኗኗር ስርዓትን በአዎንታዊ መንገድ ይቀይራል። መንግስት ማክሮ ኢኮኖሚ ማሻሻያ በማድረግ በዝቅተኛ የኑሮ ደረጃ ላይ የሚገኙ የከተማ ነዋሪዎችን ማህበራዊ ኢኮኖሚያዊ ችግሮችን ለመቅረፍ ከፍተኛ ጥረት በማድረግ ላይ እንደሚገኝ ይታወቃል። ከእነዚህ ጥረቶች መካከል ከዓለም ባንክ ጋር በመቀናጀት በተመረጡ የሀገራችን ከተሞች ቀደም ሲል ተግባራዊ የሆነው የከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክትን ለማጠናከር የተወሰደው እርምጃ የሚጠቀስ እንደሆነ ይነገራል። ፕሮጀክቱ ተጨማሪ የበጀት ድጋፍ እንዲያገኝና ተጨማሪ ዜጎች የፕሮጀክቱ የኑሮ ማሻሻያ ድጋፍ ስርዓት ተጠቃሚ እንዲሆኑ በርካታ ስራዎች ተሰርተዋል። ይህ ፕሮጀክት ዜጎችን ከተረጂነት ወደ ምርታማነት እያሸጋገረ ይገኛል። ከተረጂነት ተነስቼ አሁን ዛሬ ረጂ ሆኛለሁ፣ ትርፋማ ሆኛለሁ። ውጤቱ ጥሩ ነው። ከሴፍቲ ኔት ነው የተነሳሁት። ከሴፍቲ ኔት ተነስቼ ያው ደሞዝ በወር በወር ደሞዝ እሱ ከሱ በምናገኘው ደሞዝ የተወሰነ እየቆጦብን እየቆጦብን እንደገና ደግሞ ደሞዝም እየተቀበልን በቁጠባው ራሱ በሁለት አይነት ነው። አንድ ደሞዝ ባገኘው ጊዜ በወር እዛው ማስቀረው የተወሰነ ፐርሰንት አለ። እንደገና ከሱም ባሻገር ደግሞ እቤት መጥቼ ከአካባቢ ሰዎች ጋራ እቁ በመጣል አብሬ ከማጸዳቸው ሰዎች ጋራ እቁ በመጣል ያ እየተጠራቀመ እየተጠራቀመ መጣ። እዛ መጨረሻ የተወሰነ ቢያንስ አንድና ሁለት አመት አካባቢ ከደረስን በኋላ እኔ የቆጠብኩት ባንክ የቆጠብኩት ወደ 9000 ብር ሆነልኝ። እቤት ውስጥ ደግሞ ቢያንስ እኔ ሲንቀሳቀስበት የነበረ የግሌ ቢያንስ 110000 ብር፣ መንግስት 30000 ብር ጨምሮልን በ50000 ብር ተነሳሁ። ከዛ እያልኩ እያልኩኝ በቃ አሁን ዛሬ የደረስኩበት ቦታ ያው ደርሻለሁ። ዛሬ አሁን በቀላል ገንዘብ አይደለም። ትናንትና ይህን ሳስብና ዛሬ የደረስኩበትን ሳስብ ወደ 1.2 ሚሊዮን ብር እጄ ላይ ያለ አሁን ቢያንስ የተወሰኑ ገንዘብ እቃ ላይ እንጀራ ማነው ጥራጥሬ ነገሮች ላይ አለ። እንደገና እቃ እነዚህ መስራዎችም እራሱ ገንዘብ ይዞ ነው። እንደ ድሮ አይቸግረኝ እንጨት ተገዝቶ ተጠራቁሞ ነው። እህል ተገዝቶ ተጠራቁሞ ነው። እንደ ድሮ ገዛ የለም ረከስ ያለ ነገር ገዘት አድርጌ ያስቀምጣለሁ ጊዜውን ጠብቄ። ወይዘሮ አሰለፈች ለሌሎችም ትምህርት የምትሰጥና በጣም ጠንካራ በስራ የምታምን የተባለችውን ነገር በተለይ በተግባር ላይ የምታውል ሰውነች። ምንም ነገር የምስተው ነገር የለም እና ወይዘሮ አሰለፈች በትንሽ ነገር ነው የተነሳችው። ግራንቱን ከማግኘቷ በፊት በትንንሽ ነገር ነበረ ስትሰራ ነበረ፣ የተወሰነ እንጀራ ከመጋገር እና ሰፈር ውስጥ ቀለል ያለ ነገሮችን በመስራት ነበረ። ግራንቱን ካገኘች በኋላ ግን እንደምታዩት ዛሬ ላይ ትልቅ ደረጃ ደርሳለች። ለሌሎች ሴፍትኔትም ትምህርት መሆን የምትችል ምሳሌ መሆን የምትችል ጠንካራና ጎበዝ ሴት ነች። አሁን እንግዲህ ይኸው ከሚሊዮኖች ከሚሊየነር ተርታ እየተሰለፈችልን ያለችው ሌሎች ሴፍቲኔት ሰራተኞችም እሷን እያዩ ጠንክረው የተሻለ ህይወት እንደሚኖራቸውና የልማት አርበኞች እንደሚሆኑ እርግጠኛ ነኝ ነው የምለው። የከተሞች ልማታዊ ሴፍቲ ኔትና ስራ ፕሮጀክት የ2018 በጀት ዓመት የመጀመሪያው ሩብ ዓመት የእቅድ አፈጻጸም የፌዴራልና የክልል የዘርፉ አመራሮች እንዲሁም የፕሮጀክቱ ተጠቃሚ ከተሞች በተገኙበት በቢሾፍቱ ከተማ የግምገማ መድረክ ተካሂዷል። የልምድ ልውውጥም ተካሂዶበታል። የእኛ ፕሮጀክት ከዲዛይኑ ጀምሮ ለሶስት ዓመት ሰው ግንዛቤ እየተፈጠረለት ተከታታይ ስልጠና እየተሰጠው ራሱን እንዴት መቀየር እንዳለበት ቤተሰብን እንዴት መምራት እንዳለበት ገንዘብን እንዴት መያዝ እንዳለበት እና የሕይወት ክህሎት የቢዝነስ ክህሎት ስልጠናዎች ወስደው የቢዝነስ ፕላን አዘጋጅተው የሚመረቁበት እና በሚሰጣቸው መቋቋሚያ ግራንት ወደሚቀጥለው የሕይወት ሽግግር የሚገቡበት ነው። በዚህ ረገድ የከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት በዓለም ባንክና በሌሎች ባለድርሻ አካላት በተጠናው ጥናት መሠረት ከ80 ፐርሰንት በላይ ሰክሰስፉል ሆኗል። ስለዚህ የላይቭሊሁድ ኮምፖነንታችን የዘላቂ ኑሮ ማሻሻ ፕሮጀክታችን ኮምፖነንታችን ውጤት እያስገኘ መሆኑን ማየት እንችላለን። የከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት ምንም እንኳን ለብዙ ዓመታት በሀገራችን ተግባራዊ ሲደረግ የቆየው የሴፍቲኔት ድጋፍ ዜጎችን በዘላቂነት ራሳቸውን እንዲችሉ ከማድረግ ይልቅ የተረጂነት አስተሳሰብ እንዲፈጠር የማድረግ አዝማሚያ የነበረው እንደነበር ባለሙያዎች ያነሳሉ። ቢሆንም በዚህ ፕሮጀክት የኑሮ ማሻሻያ ድጋፍ ስርዓት ውስጥ ያለፉ ተጠቃሚዎች ከተረጂነት ወደ ምርታማነት እንዲሸጋገሩ ስልጠናዎች እንደተሰጡ ባለሙያዎች ያነሳሉ። በራሳቸው ጠንክረው እንዲሰሩ፣ ገንዘባቸውን ሴቭ ማድረግ፣ በጀት አያያዝ፣ በግራንት በሚያገኙበት ሰዓት ደግሞ እንዴት አድርገው ብራቸውን ወደ ስራ እንደሚቀይሩ እሱን እሱን የተለያየ ስልጠናዎችን ራስን መምራት ቤተሰሙ አስተዳደር እና የተለያዩ ስልጠናዎች በውስጡ ይሰጣቸዋል። ሀያ አንድ ተርማ አለው ስልጠናው። ሀያ አንደኛው መረቃት ነው። ሀያውን ስልጠና ወስጃለሁ። እንደገና ደግሞ በየሳይታችን በየ አስራ አምስት ቀኑ እየመጡ ያው ኃላፊዎቻችን ያንን ስልጠና ድጋሚ ድጋፍና ክትትል ያደርጉልናል እና ያው ያቺ የሰለጠና ስልጠና ጠቅሞኛል። እኔ በተለይ ቤት ውስጥ ተቀምጬ ነበር የነበርኩት፣ እና በብዙ ተጽዕኖ ነበረብኝ። ያንን ነገር እንደኔ ቤት ውስጥ ተቀምጦ ለነበረ ሰው ደግሞ ይሄ ትልቅ እድል ነው። ስለዚህ ጥሩ ነገር ስለፈጠረልኝ ወደፊት ደግሞ አሁን ላይ የራሴን ነገር ይዣለሁ፣ ለሌሎች ተደራሽ ለመሆን ነው ፈልገው። ይሄ ፕሮጀክት ፓኬጅ ይዟል ከማግባባት እስከ ማሻገር የሚለውን ማለት ነው የራሱ የሆነ ሮድማፕ አለው። የላይቭሊሆድ ትራንዚሽን ሮድማፕ የሚባል በዚህ ሶስት ዓመት ውስጥ እነዚህን ተጠቃሚዎቻችን በሚቆዩበት ሰዓት ላይ የመጀመሪያው ስድስት ወራቶች ኢንሮልመንት ስቴጅ ብለን ሲገቡ የምናስተናቅላቸውእና ስለ ፕሮጀክቱ የምናስታወቅባቸው ሲሆኑ ከስድስት ወር በኋላ የላይቭሊሁድ ትሬኒንግን በሮድማፖ መሰረት ይጀምራሉ። ይህንም በሚጀምሩበት ሰዓት ላይ ሶስት ዋና ዋና የሆኑ ድጋፎችን ይሰጣቸዋል። የላይቭ ስኪና ፋይናንሻል ሊትረስ የሚባለው የህይወት ክህሎት እንደምንለው ማነው በአማርኛ ኮቺንግ እና ሜንተሪንግ ሰፖርት ይሰጣቸዋል። ከዛ ከቲቬት ጋር ተገናኝቶ ይሰጣቸዋል። እነዙን ካሟሉ በኋላ እና እነዚህ ተጠቃሚ ከሆኑ ና ካጸደቁ በኋላ የላይፍ ስኬል ቢዝነስ ስኪልስ እና ላይፍ ስኬል ቢዝነስ ስኪልስ እና ቢዝነስ ፕላን ፕሪፓሬሽን የሚባል የቢዝነስ እቅድ ትሬኒንጎች አላቸው። እነሱን ከተሰጣቸው እና ካሟሉ በኋላ የራሳቸውን እቅድ ይዘው ይመጣሉ። ያንን እቅድ ይዘው ሲመጡ ሲያከማቸው የነበረውን ሴቪንግ መናያቸው እና ግራንት ይሰጣቸዋል ያንን ደግሞ ስራ ቀደም ብሎ ይጀምሩታል። ብዙ ተስፋ የታየበት ስራ ነው። በተለይ ተጨማሪ ገቢ ማስገኛ ስራዎች ላይ የከተማ ግብርና ላይ ከተሞች ላይ የከተሞችን ገጽታ መቀየር ብቻ ሳይሆን የምርታማነትን በመጨመርም እንዲሁ ደግሞ የኢንፍሌሽንን በመቆጣጠርም የእኛ ተጠቃሚዎች የሚሰሩት ነገር በጣም ተአምር ሊባል የሚችል ነገር ነው። የተጨማሪ ገቢ ማስገኛ ስራዎች በግብርናም በግብርና ነክ ባልሆኑ ጉዳዮች ላይም አጠናክረን እንቀጥላለን ድጋፍ እናደረጋለን። አቅም ግንባታ እንሰጣቸዋለን ዜጎቻችን ይቀይራሉ አካባቢያቸውን ይቀይራሉ ራሳቸው ይቀየራሉ በፕሮጀክቱ የተለያዩ የትግበራ ምዕራፎች እና የአጋር ባለድርሻ አካላት ጋር የሚደረግላቸው የስራ አፈጻጸምና ግምገማዎች ፕሮጀክቱ ከታለመለት ግብ አንጻር ውጤታማ እየሆነ መምጣቱን የሚያመላክት ሲሆን ኑሯቸውን በተጨባጭ የለወጡ ተጠቃሚዎችም ለዚህ ምስክሮች እንደሆኑ ባለሙያዎች ያነሳሉ። በተለያዩ የክልል ከተሞችም ይህ ፕሮጀክት እየተስፋፋና በርካቶችን ተጠቃሚ እያደረገ መሆኑ ይነገራል። ኦሮሚያ ክልል በአርባን ፕሮዳክቲቭ ሴፍትኔትና ጆብ ፕሮጀክት ሰፋ ያለ በአምስቱን ኮምፖኔንቶች ስራዎች እየተሰሩ ነው። በዚህ አንደኛ ሮብ ዓመት ደግሞ የ30 ከተሞቻችን አፈጻጸሙን ገምግመናል። አፈጻጸሙን በገመገምነው መሰረት ደግሞ ወደ 17ሺ አባወራ የሚሆን ከፕሮጀክቱ ተመርቋል። አሁን ደግሞ ቀጣይ ከፕሮጀክቱ ለማስመረቅ ወደ 24ሺ አባወራ እያዘጋጀ ነው በቅርብ ጊዜ አሁን ይመረቃል። ስለዚህ በፕሮጀክቱ አንደኛ በአካባቢ ልማት ሰፋ ያለ ስራዎችን ስንሰራ ነበረ። ከደረቅ ቆሻሻ አወጋገድ ጀምሮ የአረንጓዴ ልማት በተለይ የተፋሰስ ልማት በብዛት በጣም ምሳሌ ሊሆኑና ተሞክሮ ሊወሰድባቸው የሚችሉ ቦታዎች አሉ። እኛ የሴፍቲኔት በኢትዮጵያ ደረጃ የተጀመረው 2009 ነው። ከ2009 ጀምሮ ሁለት ዙር አስማርቀናል። አሁን ደግሞ 1221 አባዋራ አለን። ስደተኛ ጋር ስደተኛ ዘጠኝ መቶ ምናምን አለን። ዘጠኝ መቶ ስልሳ ስደተኛ አለን፣ ተጠቃሚ አለን። ሁለተኛ ደግሞ ገቨርንመንት ፈንድ ላይ ሁለት መቶ ሀያ አንድ አባዋራ አለን። ሌላ ደግሞ አዲሲናል ፋይናንስ የሚባል ላይ አሁን ታህሳስ ላይ የምናስማርቀው አርባ ሶስት አባዋራ አለን መቶ ቤኔፊሼሪ ስለዚህ ሴፍቲኔት አሁን በጣም አሪፍ ነው። አፈጻጸሙ አንደኛ ሩብ አመት አፈጻጸሙ አሪፍ ነበረ። እንደ አማራ ክልል ወደ 18 የሚሆኑ የከተሞች ልማታዊ ሴፍቲኔት ተጠቃሚ በዚህ ፕሮግራም ተጠቃሚ የሆኑ ከተሞች አሉ። 18 ከተሞች አሉ ዳባትን ጨምሮ። ዳባት የስደትና ከስደተኞች ተመላሽን አቅፎ የያዘ ከተማ ነው። እሱን ጨምሮ ስለዚህ 18 ከተሞች አሉ ማለት ነው። እንግዲህ ከባለፈው አመት ከ2017 ላይ ወደ 240 ሺህ ተጠቃሚ ነበረን፣ እንደ ክልል ማለት ነው። ወደ 240 ሺህ የሚጠጋ ተጠቃሚ ነበረን። ከዚህ ውስጥ እስካሁን ሰንሰራቸው በነበሩ ስራዎች ተጠቃሚዎችን ኑሯቸውን ደረጃ ለማሻሻል በተሰሩ ስራዎች ባለፈው ዓመት ብቻ 2017 ዓመተ ምህረት ላይ ወደ 1700 የሚደርሱ አባወራዎችን ወይም በተጠቃሚ ቁጥር ስናየው ደግሞ ወደ 35000 የሚደርሱ ተጠቃሚዎችን የተለያየ ስራ እድል ተፈጥሮላቸው ሽግግር አድርገው የራሳቸውን ኑሮ በመምራት ላይ ይገኛሉ ማለት ነው። እንግዲህ በአንድ አመት ብቻ ነው ወደ 35000 የሚደርሱ ተጠቃሚዎችን ማስመረቅ የቻል ነው። ስለዚህ በ2018 በጀት ዓመት ይዘናቸው የተሻገር ነው። በአጠቃላይ በቁጥር ደረጃ ሲታይ እነዚህ ሽግግር ያደረጉትን ስንቀንስ በዚህ ዓመት ወደ 195000 ተጠቃሚ ያለን ማለት ነው። እንደ ክልል በ18ቱ ከተሞች 195000 የሚደርስ ተጠቃሚ ያለን ከ2009 ጀምሮ በአርባን ፕሮዳክቲቭ ሴፍቲ ኔት እና ጆብ ፕሮግራም የሚባለው የከተማ ልማታዊ ሴፍቲ ኔት በሶማሌ ክልል ላይ ሲተገበር የነበረ ፕሮጀክት ነው። በመጀመሪያ ጊዜ 2009 እስከ 2014 አካባቢ የነበረው የመጀመሪያው ፌዝ ጅጅጋ ከተማ ተጠቃሚ የነበሩ እንደ ሀገር 11 ከተሞች ውስጥ አንዷ ነበረችና አርባን ፕሮዳክቲቭ ሴፍቲ ኔት እና ጆብ ወደ ከተማ ልማታዊ ሴፍቲ ኔት ከመጣ በኋላ ወደ ክልል ወደ ስድስት ከተሞችን በመስፋፋት የመጀመሪያ የሁለተኛው ዙር ተጠቃሚ ሆናለች። የሶማሌ ክልል ላይ የዚህ ፕሮጀክት ተጠቃሚ ሆነው ወደ 93 ሺህ ከፐብሊክ ወርክ ና ከራይዘን የሚባሉ ራይዘን ከሪፊጂና ሆስት ኮሚኒቲ ላይ ሁለት ከተሞች ላይ አሉ። እነዚኞቹ ደግሞ ቀብሪበያህና ኦበርሄ ላይ ናቸው። ና ሪፊጂዎችም ጭምር ያስተናገድንበት እንደ አጠቃላይ ወደ 93000 የሚሆኑ ተጠቃሚዎች ነበሩ። ፕሮጀክቱ ባለፉት አመታት ካደረገው በተሻለ መንገድ ወደ ምርታማነት እየገባ ዜጎች ህይወት እየተለወጠ ዜጎች ኑሯቸው እየተሻሻለ እየመጣና ምሳሌያዊ የሚሆን ፕሮጀክት በመሆኑ ፎከሳችን ወደ ምርታማነት ወደ ልማት ራስን ወደ መቀየር ኑሯቸውን ወደ ማሻሻል ወደ ራስን ችሎ ለሌላው መትረፍ ቅድም እንዳየ ነው። ሶስት ተጠቃሚዎች ተሞክሯቸውን አቅርበዋል። በሚሊዮን የሚቆጠር ጥሪት ያፈሩ ተጠቃሚዎቻችን አሉ። ከመንገድ ጠረጋ ወጥተው አረንጓዴ ልማት ላይ ከመሳተፍ ወጥተው ከአካባቢ ልማት ስራዎች ወጥተው አሁን የራሳቸውን ጸጉር ቤት የራሳቸውን ባልትና ቢያቋቋሙ ዜጎቻችን ነው ያሉት። የከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት ዓላማ የምግብ ዋስትናን ማረጋገጥና ድህነትን መቀነስ ነው። የዜጎች ተጠቃሚነትም ከፍ ለማድረግም በኑሮ ማሻሻያ ስራዎች እየተሰሩ ነው። የኑሮ ደረጃ እናሻሽላለን ሲባል ምን ሰርተን ነው የሚለው ትልቁ ጥያቄ ነው ማለት ነው። ስለዚህ በየወሩ ገንዘብ የሚከፈላቸው በነፃ ገንዘብ የሚከፈላቸው ሳይሆን ስራ በመስራት ወይም የአካባቢያቸውን ገጽታ በመቀየር በተለይ ደግሞ የከተሞችን ገጽታ መቀየር ደግሞ ሁለተኛው የፕሮግራሙ ዓላማ ነው ማለት ነው። ስለዚህ በአንድ በኩል የዜጎች የኑሮ ደረጃ ማሻሻል አለ፣ በሌላ በኩል ደግሞ የከተሞችን ገጽታ መቀየር አለ ማለት ነው። እንግዲህ በዚህ ውስጥ በተለይም የከተሞችን ገጽታ ስንቀይር በጣም በርካታ ስራዎች የሚሰሩ ስራዎች አሉ ማለት ነው። አንዱ በከተማ ግሪነሪ ነው። እንግዲህ ከተሞችን ለኑሯቸው ለነዋሪዎቻቸው ምቹ እናድርግ ገጽታቸው የተሻለ ይሁን እናድርግ ሲባል አንድም ደረቅ ቆሻሻቸውን እና ሌሎች ፍሳሽ ቆሻሻቸውን በማጽዳት ነው። በሌላ በኩል ደግሞ ተፈጥሮ ያደላቸውን ከተሞች ግሪነሪ ላይ ምርታዊ ለውጥ በማምጣት ነው ማለት ነው። ስለዚህ የከተማ ምግብ ዋስትናም በእነዚህ በሁለቱ ዘርፎች ላይ ከተሞቹን ውብ፣ ጽዱ እናደርግ ሲባል በተለይ ደረቅ ቆሻሻዎችና አርባን ግሪነሪ ላይ በመስራት መሰረታዊ ለውጥ እያመጣንበት ነው ማለት ነው። አምስት ዘርፍ ላይ ነው ስራ የሚሰሩት። አንድ ምንድን ነው? ጽዳት ላይ ነው የሚሰሩት ሁለት ደግሞ ግሪን ኤሪያ አርባን አግሪካልቸር ኢንፍራስትራክቸርና ወተር ሼር ነው የሚሰሩት። ከዚህ ውስጥም እነሱ ደግሞ ይኸው እየተቀየሩበት ያለው ነገር ምንድን ነው? የራሳቸውን ስራ በመስራት ግራንቱን በሚያገኙበት ሰዓት ለውጥ ለማምጣት ማለት ነው። ሁሉም ከተሞቻችን የራሳቸው የሆነ በጣም ጥሩ የሆነ አፈጻጸም እንዳላቸው ገምግምናል ማለት ነው በአንደኛ ሩብ ዓመት እንግዲህ በእኛ ተጠቃሚዎች የሚሰሩ ስራዎች በጣም ሰፊ ናቸው ከዚህም በተጨማሪ በአካባቢ መሰረተ ልማት ስራ ላይ በጉልበታቸው ተሳትፎ የሚሰሩ ስራ አለ ትምህርት ቤት ይገነባል ፓብሊክ ላትሪን የምንላቸው ሽንት ቤቶች ይገነባሉ እሱ እሱ ላይ አስተዋጽኦአቸውን እያሳረፉ ስለሆነ በጣም ሰፊ ስራ እየተሰራ በመሆኑ ከራሳቸው ባሻገር ለአካባቢው ሕብረተሰብም በጣም ጥሪት ሊባል በሚችል ደረጃ ጥሩ ስራዎች እየተሰሩ መሆኑን አይተናል ማለት ነው። የከተማ ግብርና ላይ የፍየል መዳላብ እና የፍየል መሸጥ ይመርጣሉ። በተለይ በዛ ላይ በጣም ሂዶ ይቀሩ ቤቱም ይሰሩ አለ። ከዛ ደግሞ አሁንም ወደ ንግድ ገብቶ ፍየል ንግድ ከካወራዳ ወደ ሌላ ነጋዴ ትላልቅ ነጋዴ ላይ እያስረከቡ ያሉ ተጠቃሚዎች አለ። ስለዚህ ብዙ የተለወጡ ህብረተሰብ አለ ማለት ነው። ከሴፍት በሴፍትነት ይሄ ፕሮጀክት የሚተገበረው በተለያዩ ባለድርሻ አካላት ነው። በከተማ ልማት ስራ አለበት፣ የስራ እድል ፈጠራ ስራ አለበት፣ የሴቶችና የማህበራዊ ጉዳይ ስራ አለበት። ከላይ ጀምሮ በተለያዩ ሚኒስቴር መስሪያ ቤቶች እስከ ታችኛው ደረጃ ቻናሎች የሚሄድ ነው የህብረተሰብ ተሳትፎን በጣም በላቀ ደረጃ የምንጠቀምበት ነው በተለይ ዶችን በመለየት የጂኦግራፊክ ታርጌቲንግ የምንለው የአመላመል ዘዴ በጣም ተግባራዊ የምናደረግበት ነው ዜጎች ተችተው ትክክለኛ ሰው ወደዚህ ፕሮጀክት እንዲገባ የሚደረግበት ነው ለዛም መስፈርቶችን አዘጋጅተናል 11 የሚደርሱ መስፈርቶችን ስለዚህ የቅድመ ዝግጅት ስራዎች አጠናቀናል በሚቀጥለው ሚያዝያ ጀምሮ ይሄ አዲሱ 250 ሚሊዮን ዶላሩ ስራ የሚጀምር ይሆናል። እሱ ላይ በሰፊው ጊዜ ወስደን የምንሄድበት ይሆናል። ስለዚህ ብዙ ተስፋ የታየበት ስራ ነው። በፕሮጀክቱ በኢኮኖሚ ዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ከተረጅነት ወደ አምራችነት ከመቀየር ባለፈ ጧሪ ቀባሪ የሌላቸውን አረጋውያንን የሚረዳ ለዜጎች የሥራ ዕድልን የሚፈጥር ማኅበራዊና ኢኮኖሚያዊ ትስስርን የሚያረጋግጥ ፕሮጀክት መሆኑ በበርካቶች ይነሳል ፕሮጀክቱን መጀመሪያ ጋር ሲገቡ ተመርቆ እነዚህን ሰዎች ወደ ፕሮጀክት እንዲመጡ የተደረገውን የደሃ ደሃ ቤተሰብ ከመሆናቸው ባሻገር ሰርተው መለወጥ እንደሚቻል ይነገራቸዋል። ሳይድ ባይ ሳይድ ደግሞ በየወራቸውን ደሞዙን እየተከፈላቸውን በስራ እየሰሩ በአቋራጭ ደግሞ አዲሽናል ኢንካም ጀኔሬሽን አክቲቪቲ የሚባሉ ስራዎችን እንዲሰርጉ ይደረጋሉ። ከዛም ባሻገር ልክ ፋይናንስ ካገኙ በኋላና ግራንቱ ወደ ውስጥ ገብ ወደ ማርኬቱ ከገቡ በኋላ ደግሞ የተለያየ ትስስሮች ይደረግላቸዋል። በተለይ የሀውሲንግ ትስስር ይደረግላቸዋል። ከማይክሮ ፋይናንሶቹ ጋር እንዲገናኙ ይደረጋል። ምክንያቱም ከመጀመሪያ ወር ጀምሮ ከባንክ ጋር ኮላቴራል ስላላቸውና መጀመሪያም ጊዜ ስለተገናኘ በዚህ መሰረት ያሰ ከተመረቁ በኋላ ያሉትን በአካባቢው ላይ ያሉት ፋይናንሻል ሰርቪስ ፕሮቫይደሮቹ ጋር በማገናኘት ራሳቸውን እንዲችሉ ይደረጋሉ። ለዜጎቻችን በጣም በተለየ ሁኔታ የሚለየው ስራን ያስተምራል። የቁጠባ ለባህልን ያስተምራል። ዜጎች እንደት እንደሚለወጡና ከድህነት እንደት እንደሚወጡ ያስተምራል። እዚህ ፕሮግራም ላይ የምንማረው እንደ መንግስት በጣም ብዙ ጉዳዮች አሉ ማለት ነው። ስለዚህ ስንፍና ሳይሆን ሰርቶ መለወጥን ስለሆነ የምንማርበት አጠቃላይ ተመሳሳይ ፕሮግራሞች በዚህ መልክ ቢቀረጹ እና አጠቃላይ እንደ መንግስትም በስራ እድል ፈጠራው ከማህበራዊ ትስስር ጋር ያለውን ስራዎች የምንሰራበትን ሁኔታዊ ስናይ ከፕሮግራሙ ብዙ እንማራለን። እነዚህ ዜጎቻችን ምርታማ ሆነው በአጭር ጊዜ ህይወታቸውን መቀየር ብቻ ሳይሆን አካባቢያቸውን የሚቀይሩበት ከተረጂነት ነፃ የሆኑ ቀበሌዎች፣ ከተረጂነት ነፃ የሆኑ ወረዳዎች፣ ከተረጂነት ነፃ የሆኑ ክፍለ ከተማዎች፣ ከተረጂነት ነፃ የሆኑ ከተሞችን እንፈጥራለን። የሚመለከታቸው ከፌዴራል ጀምሮ ባለድርሻ አካላት፣ ክልሎች፣ ከተሞች የመንግስትን ዳይሬክሽን ተከትለው እንዲሄዱ እና ተጠቃሚዎቻችን ደግሞ ሁሌም ተረጂ ሳይሆኑ ተአምር የሚሰሩ ለውጥ አምጪ እና ራሳቸውንም አካባቢያቸውንም ቀያሪም መሆናቸውን የሚያሳዩበት ሁኔታ እንዲፈጠር እዚህ ላይ ሁሉም ተግቶ መስራት ይጠበቅበታል።